ጅግ በጣም አቀኛና ጀግና ታማኝና አማኝ ጽኑና ከዓለማው ዝንፍ የማይል ሮሩህና ቸር አዋቂና አስተዋይ መሪ እንዲሁም አልሞ ተኳሽ ነው ይሉታል አብረውት ከምሽጉለው ከምሽግ የሚያድሩ ጓዶቹም ሳጅን አደም አሊ አባናደው የሚለውን ስያሜ ያገኘው የጎላሌውን ምሽግ በሰበረበት ወቅት ነበር። ሰሞኑን ሕዝቡ ሰሜን ምስራቅ እዝ ከነሙሉ ሰራዊቱና የጦር መሳሪያው ሚኒልክ እዝን ተቀላቅሎ ነው ወይንስ ብሎ ግራስኪ ጋባ ድረስ የወገንን ኃይል በደል ቁንጣን ያጨናነቀ በምትኩ ደግሞ የጠላት ኃይልን ወሽመጥ ብጥስ ያደረገው ዘመቻ በክብር ሰማዕቱ አርበኛ ሳጅን አደም አሊ አባናደው ስም መሰሙ ይታወሳል። ለመሆኑም ሳጅን አርበ ሳጅን አደም አሊ ወይም አባ ናደው ማን ነው? ጤና ይስጥልን። በመላው ዓለም የምትገኙ ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደምን አላችኋል? እንደምን አመሻችሁ? እንደምን አደራችሁ? እንደ ያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያም በየዕለት ወደ እናንተ የሚያደርሰው የሟለ ፋኖ ዜና ጥንቅራችን እንሆ ጀምሯል። የዛሬ መስከረም 19 ቀን 2017 ዓም መረጃዎቻችን እንዲህ እያለ ይጀምራል። የሳጅን አደም አሊን ዝርዝር መረጃም እናጋራቸዋለን። ከዚያ ባሻገር በዛሬው ዕለት በአርበኛ ሳጅን አደም አሊ የተሰየመው ዘመቻ ስድስተኛ ቀን ውሎ በተለያዩ አካባቢዎች የተደረጉ ትንቅንቆችን በሰፊው እንመለከታቸዋለን። የአገዛዙ ኃይል በርካታ ንጹሐንን በድሮ ቢሮን ጨፍጭፏል። ንጹሐን ላይ ያነጣጠረው ጥቃቱ አሁንም እንደቀጠለ ነው። አስራ ሁለተኛው የድሮን ጥቃት በዛሬው እለትም በሁለት የተለያዩ አካባቢዎች ተፈጽሟል። በዚህም ንጹሐኖች ተገድለዋል። ውዳማሽ ተመልካቾቻችን የአገዛዙን ኃይል ያርበደበደ የዓለም አቀፍ የመገናኛ ብዙሃንን ትኩረት የሳበውና በርካታ ድልና ጀብዶች የተመዘገቡበት እጅን በአፌ የሚያስጭነው ድል የታየበት የምስራቅ አማራ ቀጠና የሚንልክ እዝ ተጋድለው ዛሬም ተጠናክሮ ይቀጥላል። የሰሜኑ ወሎዋ መናገሻ ወልዲያ ከተማ ጭንቅ ጥብብ ብሎ ትሏል። እንቅስቃሴዎች ተገድበው ህዝቦም እየተጉላላ ይገኛል። ውድ አድማጭ ተመልካቾች በሰሜኑ ወሎ በወልዲያ ዙሪያ እየተደረገ የሚገኘው ትንቅነቅና አሁን ሁኔታም እንደሚመስል በሰፊው እንቃኘዋለን። የዘመቻ አርበኛ አደም አሊ አባናደው ተጋድሎ ጠናክሮ ሲቀጥል በምዕራብ ወረዳም የንጉስ ሚካኤላ ሪኮር የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ተጋድሎ በማድረግ ድል አስመዝግቧል። በሌላም ኛው ሁኔታም ለአማራ ወጣቶችና የአማራ ህልና ትግል የሚደግፉ ኢትዮጵያውያን በሙሉ ይህንን የህልና ትግል እንዲቀላቀሉ ጥሪ ይቀርቧል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ በተቆጣጠራቸው ቀጠናዎች ሁሉም አዲስ ምልምል የፋኖ ሰራዊትን መመልመል ፈልጓል ይህም የሆነው ደግሞ ከሰሞኑ በገፍ የተማረከ ያገዛዙ ወታደራዊ መሳሪያዎችን የሚታጠቅ ስለማስፈለጉ ነው ፋኖ ታጥቆ ጨርሷል የተረፉ መሳሪያዎችን ደግሞ ለእነዚህ አዲስ ምልምል አባላቱ ማስታጠቅ ይፈልጋል የህልውና ትግሉ ተጠናክሮ እንዲቀጥልም ይህንን ጥሪ አቅርቧል በዝርዝር እናስደምጣቸዋል መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ሲል በወቅታዊ ጉዳዮች ላይ ትብብር ለኢትዮጵያ አንድነት የአቋም መግለጫ ይዞ ወጥቷል። ከሰሞኑ በሰሜኑ ለወልድ ያህል ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ ስድስት ሰዓት ላይ በጤና ጣቢያ የተፈጸመውን የድሮን ጥቃትና የንፁሃን እገታና ድብደባ አውግዟል። በተመሳሳይ በጉራጌ ዞን ቡታጅራ ከተማ በመስቀን ወረዳ የሚኖሩ ወንድማማች ህዝቦችን ለማጣላት ያገዛዙ ኃይል የሄደበትን እርቀትም ኮንኗል። እናስደምጣቸዋለን። በጎጃም ግንባር ፍኖተ ሰላም ላይ ግራይ ላይ የጠላት ኃይል እርምጃ ተወስዶበታል። በፍኖተ ሰላም እና አካባቢው ትንቅንቁ ተጠናክሮ ቀጥሏል። ከዚህ ባሻገር የውባንት አባተ ክፍለ ጦር ከአንድ መቶ በላይ ፋኖችን አስመርቋል። የዛሬ የዝርዝር መረጃችን አካል ነው። በዚሁ በጎጃም ግንባር የቴዎድሮስ ዛሃዲስ አልማዮ ሰባተኛ ክፍለ ጦር የደጃ አዝማች ተረላጓሉ ብርጌድ ድል አስመዝግቧል። ወዳማሽ ተመልካቾቻችን ከእኛ ጋር አብራችሁን የምትቆዩ ከሆነ እነዚህንና ሌሎች አበይት ዝርዝር መረጃዎችን እየነገርናችሁ ነው እንቆያለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ ጋበዝኳችሁ። ወንዳለ ቢክስ ነኝ። ቀዳሚ የማደርገው በአርበኛ ሳጅን አደም አሊ ዙሪያ የሚያጠነጥነውን ጦመር በማቅረብ ይሆናል። ሰሞኑን ህዝቡ ሰሜን ምስራቅ እዝ ከነሙሉ ሰራዊቱና የጦር መሳሪያው ምኒልክ እዝን ተቀላቅሎ ነው ወይስ ብሎ ግራስ ይጋባ ድረስ የወገንን ኃይል በድል ቁንጣን ያጨናነቅም፣ በምትኩ ደግሞ የጠላት ኃይልን ወሽመጥ ብጥስ ያደረገው ዘመቻ በክብር ሰማዕቱ አርበኛ ሳጅን አደም አሊም ወይም አባናዶ ስም የተሰየመ ነው። እጅግ በጣም ሀቀኛና ጀግና፣ ታማኝና አማኝ፣ ጽኑና ከአላማው ዝንፍ የማይል ርሁሩሁና ቸር፣ ፍታዋቂና አስተዋይ መሪ፣ እንዲሁም አልሞ ተኳሽ ነው ይሉታል አብረውት ከምሽግ ውለው ከምሽግ የሚያድሩ። ሳጅን ሳጂን አደም አባናደው የሚለውን ስያሜ ያገኘው ታዲያም የጉላሌውን ምሽግ በሰበረበት ወቅት ነው፣ ይላል የምዕራብ ሚዲያ ዘገባ። ከአመታት በፊት ስለ ጎላሌው ምሽግ መሰበር ተዘግቦ የነበረ ሲሆን መለስ ብለን እናስታውሳችሁ። ወቅቱ ወርሃ መጋቢት 2016 ዓም ነበር። በደቡብ ወሎ ዞን ወግዲ ወረዳ ጎረንጂ ቀጠና ልዩ ስሙ ጎላሌ ተብሎ በሚጠራው አካባቢ ከወግዲ ወረዳ ወደ ጎረንጅ አቀናው ያገዛዙ ጥምር ጦር በጎረንጂ ቀጠና እልህ አስጨራሽ ውጊያ ሲያካሄድ አርፍዶ ከሰዓት ከባድ ዶፍ ያዘለ ዝናብ መዝነብ መጀመሩ ውጊያው ጋብ አለ፣ ዝናቡ አላቆመም። ዶፍናው ሽንፍሮ የቀላቀለ ዝናብ እየዘነበ ነው። ጊዜው እየመሸ ነበር። ጀንበር ልትገባ ልግባ ልግባ እያለች በምትጣደፍበት ቅጽበት አባናዳው እስኪ በጎቸን ላሞቅ ብሎ ቦምብ በሽርጡ ቋጥሮ ከተቀመጠበት ብድግ አለ። ጓዶቹ ዝናቡ በረድ እስከሚል መታገስ እንዳለባቸው ደጋግመው ቢነግሩትም አሻፈረኝ አለ። ሰዓቷ የወንድ ልጅ ሰዓት ናት ነበር አጅሬ መላሹም አትከተሉኝ ታሪክ ሰርቻ አስደምማቸዋለሁ ብሎ እግሮቹ በቅርብ ርቀት ወደሚገኘው የጠላት ምሽግ መራመድ ጀመሩ። ማምረሩን ያወቁ የተወሰኑ ጓዶቹ በቅርብ ርቀት ተከተሉት። ሳጅን አደም አሊ ያን ከባድ ዶፍና ውሽንፍር ዝናብ መሃል ለመሃል ሰንጥቆ የጠላት ምሽግ ላይ ሲደርስ በሽርጡ ታቅፎ ይዞት የነበረውን ቦምብ በግራ እጁ እያነሳም ቀለበቱን በጥርሱ እየነቀለ አከታትሎ የወረውረው ጀመር። ቀላይ ሲዘንብ የዋለው ዝናብ ለብርድ የሰጣቸው የጥምር ጦር አባላቱ ሙቀት በሙቀት ሆኑ ይላል የመረብ ሚዲያ ዘገባም። ምሽጉ በዋይታ ተዋጠም። የደረሱ ልጅ ተማጽኖ የሚያቀርቡና የጣር ድምፆች የሚያሰሙ የመከላከያና የርማ ብተና እንዲሁም የሚሊሽ አባላት ስፍር ቁጥር አልነበራቸውም። ገሚሱ ጥሩ ባለሙያ እንደሰራቸው ፍርፍር አካሉ ተቆራርሷል። ገሚሱ ደግሞ ወይኔ እግሬ ወይኔ እግሬ ይላል። ገሚሱ ደግሞ ማለው ማለው ሀደኮ ሀደኮ ይላል። ገሚሱ በዛ ዜና መሃል ውሃ ስጡኝ ውሃ ሲል ይደመጣል፣ ይላል አባናደው። በሽርጡ ታቅፎ የያዘውን ቦምብ መወረሩን አላቆመም። እየመረጠ ቦምብ ወዳልነካው የምሽጉ ስፍራ ይወረውራል። ከሰማዩ ገረምምታ ጋር ተዳምሮ በቦምቡ ፍንዳታ ምድር ቃጤ ሆነች። ያ ሁሉ የወታደሩ ዋይታና የጣር ድምፅ ከግማሽ ሰዓት በኋላ ጸጥ ረጭ አለ። ሰማዩም ከነሳጅን አደም አሊ ጋር ምክር ያለው ይመስል መስኮቱን ጥርቅም አድርገው ዘጋም። የአስፈሪው የጉለሌ ምሽግ፣ መከላከያ ሰራዊቱ ለወራት ያክል በግሬደር ታግዞ የሰራው የጉለሌ የኮንክሪት ምሽግ በነሳጅን አደም አሊና በጓዶቹ ክንድ ተደረመሰ። በእለቱ በስፍራው የነበሩ ሰዎች በምሽጉ ውስጥ የሬሳ ክምር የሬሳ ነዶ ያየነው ሲሉ ይሄን ምስክርነታቸውን ሰጥቷል። ከዚህ ዕለት ጀምሮ ሳጅን አደም አሊ አባናደው ተባለ። የለጋምቦ አንበሳና የገነቴው ጌጥ የሆነው አባናደው እጅግ በጣም ደፋር፣ በዚያው ልክ ደግሞ ርኅሩኅ ነው ይሉታል የትግል አጋሮቹ። የጉላሌን ምሽግ ደርምሶ ታሪክ የሰራው አባናደው በጀግንነትና በወታደራዊ ጥበቡ እየተመሰከረለት ነው። የጀግና ከወራት በፊት ስለ አማራ ህዝብ ሲል የክብር መስዋዕትነትን ተቀብሏል። የአርበኛውን ሙሉ የት ትግል ታሪክ መረብ ሚዲያ ክውራት በፊት ለአድማጮች ማድረሱ የሚታወስ ሲሆን ሚኒሊካውያኑ ዛሬም በዚህ ለምድር ለሰማይ በከበደ በአርበኛው ስም በተሰየመ ዘመቻ የአማራ ህዝብ ለምዕት ዓመታት የሚፎክርበትና የሚመካበትን ድል አስመዝግቧል በቁሙ ትግል የሚሰምርለት ሞቶም በስሙ ድል የሚታፈስበት እንቋርበኛ ሳጅን አደም አሊ አባናደው ክብርና ዘላለማዊ ሞገስ ለትግሉ ሰማዕታት ውድ አድማጭ ተመልካቾቻችን እንግዲህ የምስራቅ አማራ ቀጠና የምኒሊክ እዝ ከስድስት ቀናት በፊት ጀምሮ በቀጠናው እያደረገ የሚገኘው በሳጅን አደም አሊ የተሰየመው ዘመቻ ዛሬም ተጠናክሮ ውሏል። በዘመቻ አደም አሊ ስድስተኛ ቀን ውሎ የተገኙ ሌለኞች በርካታ ውጊያዎችና ድሎች አጠቃላይ ሁነቶች ምን እንደሚመስሉ በሌላኛው ዘገባችን የምንመለከተው ይሆናል። ወደ አድማጭ ተመልካቾቻችን አብራችሁን እንድትቆዩ በድጋሜ እየጋበዝናችሁ ነው። ወደ ሌላኛው ዘገባችን ተሸጋግረናል። በዚሁ በዘመቻ አደም አሊ ነው የምንውለው። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በሌላኛው የዘመቻ አርበኛ አደም አሊ አጠቃላይ ሁነቶችን በተመለከተ መረጃ እናገራችው የንጉስ ሚካኤል ሪኮር የመቅደላ ሳይንት ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ተጋድሎ በማድረግ ድል አስመዝግቧል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ መስከረም 18 እዋ ቀጠና ላይ እዋ ትምህርት ቤት መሽጎ የነበረን ጠላት በከበባ አስገብቶ በማፈን በርካታውን ሞትና ቁስለኛ በማድረግ ታላቅ ድል አስመዝግቧል። በተጋድሎው ታቦር ተራራ በርካታ ጠላት ሞትና ቁስለኛ በማድረግ ጠላት ላይ ሰብዓዊና ቁሳዊ ኪሳራ ከማድረስ ባሻገር ስድስት ክላሽ ማርከዋል። በተጨማሪም ከጠላት ጋር በማበር በመወገን ህዝባቸው ላይ የሚፈጸመውን ዘር ማጥፋት መረጃ መስጠትና በዘረፋ እንዲሁም በሌሎች እኩይ ተግባሮች የተሳተፉ ያሉ ግለሰቦች መታቀብ ባለመቻላቸው የማያዳግም አስተማሪ እርምጃ የሚወስዱ መሆኑን ብርጅዶ አሳውቋል። በሌላኛውም የዘመቻ አርበኛ አደም አሊ አባናደውም ለአማራ ወጣቶችና የአማራ ህልና ትግሉ የሚደግፉ ኢትዮጵያውያን ላይ ጥሪ አቅርቧል። በአጠቃላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜኒልክ ህዝብ በተቆጣጠራቸው ቀጠናዎች አዲስ ምልምል የፋኖ ሰራዊትን ማሰልጠን ይፈልጋል የሚል ነው። በዚህ መሰረት ነጻ በወጡ ከተሞችና የገጠር ቀበሌዎች እንዲሁም ነጻ ባልወጡና በተለያዩ አካባቢ የምትገኙ ወጣቶች አማራ ህዝብ የህሉና ትግል ላንዴና ለመጨረሻ ጊዜ በደል ለማጠናቀቅ በሚደረገው ርብርብ አማራዊ ግዴታችሁን እንድትወጡ እያሳሰብን በሚከተሉት መመልመያ መስፈርቶች መሰረት ከመስከረም 19 ቀን ዛሬ ጀምሮ ነጻ በወጡ ቀጠናዎች በሚገኙ ቢሮዎቻችን በኩል እየመጣችሁ እንድትመዘገቡ እናሳውቅ ይታወቃለን ብለዋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ ህዝብ በተቆጣጠራቸው ቀጠናዎች አዲስ ምልምል የፋኖ ሰራዊት መመልመያ መስፈርቶቹም እድሜያቸው ከአስራ ስምንት እስከ 40 ዓመት የሆነ ለወንድ ለሴት ደግሞ ከ18 እስከ 35 ዓመት መጻፍና ማንበብ የሚችል አማራዊ ስሜት ያለው በአማራ ፋኖ ብሔራዊ ኃይል ህጎች፣ መመሪያዎችና ደንቦች ተገዢ የሚሆን የምትሆን ለማንኛውም የአማራ ፋኖ ብሔራዊ ኃይል ፋኖ ግዳጅ ዝግጁ የሆነ የሆነች ከደባል ሶሶች ነጻ የሆንና የሆነች ጫት፣ ሲጋራ፣ ሀሺሽ እና መሰል አደንዛዥ ዕጾችና አልኮልን የማይጠቀም ከማንኛውም ወንጀል ነጻ የሆኑ የሆነች በማንኛውም ቦታ ቢመደቡ መስራት የሚችሉ የአማራ ብሔርተኝነት የገባቸው ሙሉ ጤነኛ የሆኑ የሚኖሩበትን አካባቢ የሚገልጽ መታወቂያ ያላቸውና በአካባቢው ማህበረሰብ የተመሰገነ ስነ ምግባር ያላቸው የመመልመያ መስፈርቶቹ ናቸው። ከዚህ በፊት በሰሜኑ ጦርነት በፋኖነት የሰለጠናችሁ በክተት ወደ ማሰልጠኛ ተቋሞች እንድትገቡና አማራዊ ግዴታችሁ እንድትወጡ እናሳስባለን ብለዋል። ይህን ሳትወጡ ብትቀሩ ግን ለአማራ ህዝብ ጥቁር ታሪክ ጥላችሁ እንዳታልፉ ታሪካዊ ጥሪ ተደርጎላቸዋል ሲል የአፋ ምስራቅ አማራ ሚኒልክ ስልጠና መምሪያም ዛሬ ለተሰኘው መስከረም 19 ቀን 2018 ዓ ም ጥሪ አቅርቧል። እኛም ወደ እናንተ ጆሮ አድርሰናል። ወደ ላኛው ዘመቻ አርበኛ ደማሌ መረጃ እንሸጋገራለን። ከዘመቻ አባ ናዶ ጎን ለጎን ባንታ አባተ ክፍለ ጦር ከመቶ በላይ አዳዲስ ፋኖችን አስመርቋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒል ክዝ ለአስታ ጀነራል አሳምነው ጽጌ ኮር የሜጀር ጀነራሉ ባንታባተ ክፍለ ጦር በመቄት ከአንድ መቶ በላይ ሰልጣኞችን አስመርቋል። በምርቃቱ ስነስርዓት ላይ ንግግር ያደረጉት የባንታባተ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ወደ ፍቅሩ ጎበዜም በአውደ ውጊያ ጠላትን በማንበርከክና ትግሉ ህዝባዊ መሰረት እንዲኖረው እየሰራ ያለውን የውባንተ አባተ ክፍለ ጦር መደበኛ ሰራዊት በመሆናችሁ እንኳን ደስ ያላችሁ፣ ታሪካዊ ጀብድሎ መፈጸም ተዘጋጁ ብሏል። የክፍለ ጦሩ ምክትል አዛዥ አርበኛ ሸጋ ወርቄ በበኩሉ የትግሉ መሰረታዊ ዓላማ በንድፍ ሀሳብ በስልጠና ላይ ያገኛችሁትን ስልጠና በተግባር እንደምታረጋግጡት አልጠራጠርም ብሏል። አማራ እንደ ህዝብ የገጠመውን ስርዓታዊና መዋቅራዊ ጥቃት ድባቅ በመምታት የአባቶቻችን ታሪክ እንድትደግሞ ታሪካዊ መልእክቴን አስተላልፋለሁ ሲልም የክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ፋኖ በሪሁ እንደምለይ አደራዊ መልእክቱን አስተላልፏል። መዳረሻ ወደና ነጻነት የሆነ የአማራ ህዝብ የህሉና ተጋርለው ተጠናክሮ ይቀጥላል ሲል የኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይንን ዋቢ በማድረግ የእዙ ህዝብ ግንኙነት ክፍል መረጃውን አጋርቷል። አራት ንጹሐን በድሮን ጥቃት ተገደሉ አገዛዙ ባለፉት ቀናት በወልዲያ ከተማ ዙሪያ 11 የድሮን ጥቃት ያደረገ መሆኑን መዘገባችን ይታወሳል ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ኛ የድሮን ጥቃት በመፈጸም ከረፋዱ አራት ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት አራት ንጹሐን እንደተገደሉ ምንጮች ገልጸዋል አራት የአካባቢው ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት የድሮን ጥቃቱ እንደተፈጸመ ተገልጿል በትላንትና ሁለት ከላሊበላ ከተማ በቅርብ ርቀት የምትገኝና ከአንድ ቋጤ ተፈልፍላ በተሰራችው ገነተ ማርያም ቤተ ክርስቲያን ቅጥር ግቢ ውስጥም ተመሳሳይ የድሮን ጥቃት እንደተፈጸመ ይታወቃል። ከትላንት በስቲያ ደግሞ ሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩ ንጹሐንን ጨምሮ የሕክምና ባለሙያዎች እንደተገደሉ መዘገባችን ይታወሳል። ከዚህም ባሻገር በዘመቻ አርበኛ አደም አሊ በወልዲያ ከተማ በነበረው ትንቅንቅ ከትላንት በስቲያ ሶስት ንጹሐን መገደላቸውን የአይን ማኞች ገልጸዋል። በአካባቢውም አረም ሲያርሙ የነበሩ እንደዚሁም ከቤታቸውም እንቅስቃሴ ሲያደርጉ የነበሩ ንጹሐን ናቸው በአገዛዙ ነፃ እርምጃ የተወሰደባቸው ተብሏል። በመቻሬና አካባቢው ንጹሐን ከፍተኛ ስቃይና እንግልት የደረሰባቸው ሲሆን ከዚህ ቀደም በተመሳሳይ በኦራል መኪና ተገጭተው እንደዚሁም ስራዬ ብለው ኢላማ ተደርገው የባጃጅ ሹፌሮችን ጨምሮ በርካቶች መገደላቸውን መዘገባችን ይታወሳል። በመቻሬ ብቻ ሳይሆን ወደ ጃርሳን መገንጠያ ጥቁር ውሃ ወንዝ ዙሪያውን ጉቦ በረ ተብሎ በሚጠሩ አካባቢዎችም እንደዚሁ በርካቶች ጥቃት እንደደረሰባቸው ተሰምቷል። ከንጹሐኖቹ ጥቃት ባሻገር ከብቶቻቸውም በከፍተኛ መሳሪያ ተመትተው በፍንጣሪው ስለመገደላቸውም ለአለም አቀፍ ፋኖ ሚዲያ የደረሰው መረጃ ያሳያል። ከዚህ ባሻገር ጃርሳ አካባቢም እንደዚሁ በከባድ መሳሪያም በርካታ ንጹሃኖች ጉዳት የደረሰባቸው ሲሆን ሁለት ንጹሃን መገደላቸውንም ለሚዲያችን የደረሰው መረጃም ያሳያል። ቀሊምና አካባቢው አገዛዙ ኃይል ከፍተኛ ጥቃት የሚፈጽምበት ቦታ ሲሆን ከዚህ ቀደም አምሳ የሚደርስ የከባድ መሳሪያ ከወልዲያ ሼክ መሐመድ ሁሴን አሊ አላሙዲን በመወንጨፍ ንጹሃን ላይ የሞትና በከብቶችና በቤቶቻቸው ላይ ከፍተኛ ውድመት መድረሱ መዘገባችን ይታወሳል። እነሆ ዛሬም ታዲያ የድሮን ጥቃት ተፈጽሞ አራት ንጹሃን ስለመገደላቸው የምስራቅ አማራ ቀጠና ሚኒልክ እዚህ የህዝብ ግንኙነት መምሪያም እያደረሰው መረጃ ያሳያል። ጉዳድማሽ ተመልካቾቻችን ከዘመቻም አደም አሊ ወጣ ስንል በተለያዩ ቀጠናዎች የተገኙ መረጃዎችን የምናገራችሁ፣ ወደ ጎጃም ግንባር እንሻገራለን። የአፋ በአምራ አማራ ቀጠና ቴዎድሮስ ዚህ አዲስ አለማየው ሰባተኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ጉድ አልማ ላይ ከ12 ሰዓት ጀምሮ ከማልዳው ማለት ነው እስከ እኩለ ቀን ሰባት ሰዓት ከፍተኛ ትንቅንቅ የታየበት ውጊያ ተደርጓል። በውጊያውም የአረመኔው ሚሊሻና ርማ ብተና ክፉኛ ተመቷል። ነበልባሎቹ የተድላ ጓሉ ልጆች ለአረመኔው ሰራዊት የግር ሰዓት የሆኑበት ሲሆን በውጊያው 19 ጠላታ ሲደመሰስ አንድ ቁስለኛ ሰባት ክላሽ አንድ አብራራው በድምሩ ስምንት መሳሪያት ማልኳል። ጌጤ ሙሉ ዓለም እንዳለማው ያለው ልትገበው ጌቴ ሙሉ ቀን ደምስ ጌቱ ማሞ አዝመራው መኩ የሚባሉ ሚልሻዎች ደግሞ እርምጃ የተወሰደባቸው ስለመሆኑ፣ የፋኖ ክንድም መቋቋም ያቃተው አረመኔው አገዛዝ ሰራዊት በዚህ እንቅስቃሴ ተግባር ማናዬ የተባለ አርሶ አደርን የረሸነ ሲሆን አበዋ ምረቴ የተባለውን ደግሞ ስለማቁሰሉና የግለሰብ ባጃጅን ስለማቃጠላቸው የቴዎድሮስ እዝ የህዝብ ግንኙነት መምሪያም ይፋ ያደረገው መረጃ ያሳያል። በዚሁ በጎጃም እንቆያለን። ፍኖተሰላም ፍኖተ ገራይ ላይ የጠላት ኃይል እርምጃ ተወስዶበታል። የአፋ ባህምር አማራ ቴዎድሮስ እዝ ራስ ቤት ወደ መንገሻቴ ከም ክፍለ ጦር አረንዛው ዳሞት ብርጌድ ዛሬ ማለትም መስከረም 19 ቀን 2018 ዓ ም ጠላት ፍኖተ ሰላም ከነበረው ጎሬው በመውጣት ወደ ጀግኖቹ ሀገር ግራይ ለመግባት ያለ የሌላ ኃይሉን ሰብስቦ ብሄድም በእና ይቀመስ የሻለቃ በረምናሉ ልጆች ከጠዋቱ አንድ ሰዓት እስከ ረፋዱ አምስት ሰዓት ተኩል በተደረገው ውጊያ የጠላት ኃይል ክፉኛ ረግፏል። በዚህም ከ20 በላይ ሞት፣ ከ18 በላይ ቁስለኛ ሲሆን ሁለት ክላሽን መማረክ ተችሏል። የአረንዛው ዳሞት ብርጌድ የህዝብ ግንኙነት ኃላፊ አርበኛ ፍስሐ አድራው ባጋራው መረጃ መሰረት። ውዳማሽ ተመልካቾቻችን፣ መረጃዎቻችን አላበቁም፣ አሁንም ተጠናክረው እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ኃይል የሰሜን ብርቀ የክፍለ ጦር ጠላትን ደመሰሰ። መስከረም 17 የሚከበረውን የመስቀል በዓል እንደ ማዘናጃ መልካም አጋጣሚ በመጠቀም የተንቀሳቀሰው የጠላት ሰራዊት 55 ሙት፣ 25 ቁስለኛ ሲሆን፣ 35 የነፍስ ወከፍ የጦር መሳሪያ ምርኮ በማንሳት አኩሪ ተጋርሎ ተመዝግቧል። በሰሜን ጎንደር ዞን የጠለምት ወረዳም በስቂያ በተል ልዩ ስሙ ዋሊ አንገት የተባለ ቦታ በተደረገ ብርቱ ወታደራዊ ፍልሚያም የአርመኒያ አብይ ወራሪ ሰራዊት በቆፈረው የቀበረው ጉድጓድ ተቀብሮበታል ብሏል። ደሎን ያስመዘገበው የአማራ ፋኖ የራሳ ሙራ ውብ ነህ ኮር የሰሜን ብርቅዬ ክፍለ ጦር ሲሆን ክፍለ ጦሩ በቀጠናው በመንቀሳቀስ ተደጋጋሚ ድል እያስመዘገበ ይገኛል። የአፋባ ሰሜን አማራ ቀጠና በላይ እዝ የዘግኖነት መምሪያ ኃላፊ አርበኛ የዮሐንስ ንጉሱ ባጋራው መረጃ መሰረት ለሶስተኛ ጊዜ በስርዓቱ ማህበራዊ ተቋማት እየወደሙ ይገኛሉ። በጎንደር ቀጠና ደቡባዊ ጎንደር የስቴ ወረዳና የመካነ ኢየሱስ ከተማ አስተዳደር አመራሮች ሁሉን ማህበራዊ ተቋማት ስለማውደማቸው ተሰምቷል። ከዚህ በፊት የስቴ ወረዳ አስተዳደር በሁሉም ቢሮዎች፣ የመካነ ኢየሱስ ከተማ አስተዳደር ሁሉም ቢሮዎችና የስቴ ወረዳ ግብርና ቢሮ ሁሉም ቢሮዎች መጋየታቸው የሚታወስ ነው። ይህንን የሚያደርጉት የብልጽግና አመራሮች ፋይሎችን በማጥፋት ከዚህ በፊት የዘረፏቸውን ንብረቶችና በሐሰት የ ተዋሏቸውን ሰነዶች በማጥፋት የሕዝብን መከራና በደል ለመጨመር መሆኑ የተሰማው ታዲያ ዛሬ አዳሩን ደግሞ የሕዝብ መሰብሰቢያ አዳራሹ በአገዛዙ ካድሬዎች እንዲወደም ስለመደረጉ ነው። የዓለም አቀፍ ፋኖ ሚዲያ ዘጋቢ ከስፍራው ሁነቱን ያደረሰን። በዚህ ቀጠና የሚደረጉ ትንቅንቆች ላይ ከፍተኛ ኪሳራ እያስተናገደ የሚገኘው የአገዛዙ ሰራዊት ከ ሲቪል ሰርቫንቱ ጋር በመተባበር የማህበረሰቡ መገልገያ ተቋማትን የማውደሙ እንቅስቃሴ ተጠናክሮ እንደቀጠለ ነው። በዚህ አካባቢ ከፍተኛ ትንቅንቅ ከሚደረግበት ባሻገር የእርስ በርስ ጉሽሚያዎችም ተጠናክረው እየቀጠሉ በመሆኑ የአገዛዙ ኃይል ይህንን እንደ መልካም አጋጣሚ በመቁጠር በወደባዊ ጎንደር ቀጠናዎች እንዳሻው የሚፈነጭበት አጋጣሚ ተፈጥሯል። በእነዚህ አካባቢዎች የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ሕዝባዊ ድርጅት አፋድ በቀጠናም ተግባብተው እንቅስቃሴዎችን ካለማድረግ የመነ ሲያጋጭ በርካታ ችግሮች እየተፈጠሩ ይገኛሉ። ከሰሞኑ በተደጋጋሚ እንደሚገለጸው የአፋሃድ የተወሰነው ክፍል በአፋባሃም የፋኖ አባላት ላይ ከባ በመፈጸም ነፃ እርምጃዎችን ስለመውሰዳቸውና ይህ ደግሞ አንድነቱን በመሸርሸር የአገዛዙን ዕድሜ ለማርዘም የሚደረግ አካል መሆኑን የአፋባሃም መግለጫ ማውጣቱ ይታወሳል። በዚህ ቀጠና ህዝቡ አንድነቱን አጠናክሮ እየጠየቀ ይገኛል። የፋኖ አባላቱንም እየተማጸነ ነው። የአንድነት እንቅስቃሴው ተጠናክሮ እንዲቀጥልና የሚስተዋሉ የውስጥ ሽኩቻና ችግሮች እንዲቆሙ፣ የእርስ በእርስ ግድያዎችም ማብቂያ እንዲበጅላቸው ህዝቡ አምረሮ እየጠየቀ ይገኛል። ይህ የፋኖ የቤት ስራ ሆኖ ቀጥሏል። የመጨረሻ ወዳደረግነው ዘገባችን እንሸጋግራለን። ወደ አድማሽ ተመልካቾቻችን መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል። አለም በወቅታዊ ጉዳዮች ላይ የትብብር ለኢትዮጵያ አንድነት ፓርቲ ባወጣው መግለጫ በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ ዓመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ እስራቶችን በይቅርታ በመፍታት የሰው ኑሮ ያከበዱ ጫናዎችን በማቅለል ጥረቶችን ሲያደርጉ ታዝበናል። በታሪክ ድርሳናትም ተጽፎ ይገኛል ሲል መግለጫውን የሚጀምረው የትብብር ለኢትዮጵያ አንድነት ፓርቲ በዚህ አዲስ ዓመትም ከሂደታዊ አስገዳጅነቱ በመለስ ስርዓቱ ወደ ቀልቡ ተመልሶ እንዲህ ያሉ በጎ መነሳሳቶችን የወስድ ይሆኖ የሚል ጥቂት የማይባሉ ዜጎች ሀሳብ ነበር። ያ ሳይሆን በተቃራኒው እገታ፣ ግድያ፣ ዛቻ፣ የድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ መስቀልቅሎች ልካቸውን አህዛቸውና ቦታቸውን ቀያይረው የህዝብን ስቃይ እያናሩት ይገኛል ብሏል። በሰሜን ወሎ ዞን ከወልዲያ ኪሎ ሜትር ርቀት የምትገኘው ሳንቃ ከተማ በመስቀል በዓል ዕለት ጤና ጣቢያ ላይ ከቀኑ ስድስት ሰዓት በተፈጸመው የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል አንዲት የጤና ጣቢያውም የጽዳት ሰራተኛ ከፍተኛ አካል ጉዳት ደርሶባታል ሶስት የጤና ጣቢያ የህክምና ባለሙያዎች ቀላል አካል ጉዳት ደርሶባቸዋል የስድስት ዓመት ህፃን ልጅ ከፍተኛ ጉዳት አስተናግዳለች ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መካከል የሆነውና ከአንድ ቋጤ ፍልፍል የተሰራው የገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለ መረጃ የተጎዳ ሰው ባይኖርም የቅርሱ መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል የአካባቢው ነዋሪዎች፣ ሲል ነው መግለጫው የሚያትተው። ትብብር ለኢትዮጵያ አንድነት እንዲህ ያለውን የዘፈቀዳዊና ስርዓቱ ወለድ መንግስታዊ ሽብር በጽኑ ያወግዛል። ለሞቱትም ልባዊ ሐዘኑን ይገልጻል። በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ፣ ወንድም ወንድሙን የሚገድልበት የደም ቁማር በአስቸኳይ እንዲቆም ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸው እንዲወጡ እናሳስባለን። ብሏል። በሌላ በኩል እሁድ መስከረም 18 ቀን 2018 ዓ ም በጉራጌ ዞን ቡታጅራ ከተማ በመስቀን ወረዳ በሚኖሩ ሁለት ወንድማማች ህዝቦች ስናነው ሴራ በተሰኘ የአካባቢው ባህላዊ ሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ ችለናል ብሏል። የጸጥታ ኃይሉ ችግሩ ሲፈጠር በቅርበት በመገኘት አለመረጋጋት ለማረጋገት ያደረገው ጥረት በበጎ የሚታይ ሆኖ በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተኗል። ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢው ያለውን አስተዳዳዊ ችግር በስክነት በወንድማማችነት መንፈስ እንዲፈታ በአደራ ጭምር ማሳሰብ እንወዳለን። ፈጣሪ ሀገራችንና ኢትዮጵያ ህዝቧን ይጠብቅ ሲል ትብብር ለኢትዮጵያ አንድነት ፓርቲ መስከረም 18 ቀን 2018 ዓ ም አዲስ አበባ ያወጣው መግለጫ ትታል። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ መስከረም 19 ቀን 2018 ዓ ም ያዘጋጀ ነው የሟለፋ ነው ዜና ጥንቅር በዚሁ ተቋጭተዋል። ስላደመጣችሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጠናው ያሉ ሁነቶችን ከስር ከስር እየተከታተልን መረጃ ወደ እናንተ ማድረሳችን እንቀጥላለን። አብሬያችሁ ቆይታ ያደረኩት ወንዳለ ቢክስ ነኝ። በሌላ የመረጃ ሰዓት እስከምንገናኝ ድረስ በቸር ቆዩን።